ይችን ቪዲዮ ለመስራት በዛ በዛ ምክንያት ነው የቀሩት እንጂ ምንም ነገር የለም። ሰላም ናቸው፣ ደህና ናቸው ተብያለሁ። እግዚአብሔር እንደኔ ደብረዋለሁ፣ ቤተሰብ እንደኔ ደብረዋለ። በጣም የሚገርማችሁ ነገር እኔ ብቻ ሳይሆን ሁላችሁም ደብሯችኋል። ይሄኔ ብዙዎቻችሁ ስንቶቻችሁ ናችሁ የሀይሚና የውሩኬን ዩቱብ ስከፍቱ ስዘጉ ስከፍቱ ስዘጉ የዋላችሁት ምን? እኔ በጣም ነው ያቆጠነጠኝ። በጣም አኩርፊያችኋሉ። ቡሩኬና ይሚ ማለት ነው። እኔ በጣም የሚገርማችሁ ነገር ቤተሰብ በጣም ደውልኩ፣ አቁነጠነጠኝ። አይገልጾም፣ አይስር፣ አቁነጠነጠኝ። ምንኖ ነው ምን ገጥሟቸው ነው? ምን አመቃ ይሁ ምንድን ነው? ለምን ትላንትና በቤታቸው አልመጡም? ዛሬ በሰው ቤት እንኳን አልመጡም። እምነት እንደ ሰው ቤትም ይርኩ፣ ብዙ ብዙ ቦታም ገባው፣ ማንም ዳጋ አልመጡ ማንም ቃል መጡም። ደወልኩኝ፣ የደወልኩበትን ቦታ ስልክ አልተነሳልኝም። ቤተሰብዬ በጣም ተናደርኩ፣ በጣም ተበሳጭው። ከዛ በመጨረሻ ሰዓት አይ በሰላም ነው የቀሩት፣ በሰላም ነው ችግር የለውም አሉኝ። ደስ አለኝ። በሰላም ነው፣ ምንም ነገር የለም፣ ሁሉ ሰላም ነው፣ ችግር የለውም። ያው ግብዣ ነበረባቸው፣ ሰው ጋር ተጋብዘው በዛ አልተመቻቸውም ያልመጡበት ምክንያት ይሄ ነው ሲሉኝ ኡፍ ተመስገን አልኩኝ ደስ አለኝ እና ውዶቼ ሀይሚና ብሩኬ ሲቀሩብን ሁላችን ልባችን የሚበላን የሚቆርጥን በጣም ነው እኔ መወዳቸው እግዚአብሔርን ነው የምላቸው ሀይሚዬና ቡራዬ የኔ ፍቅሮች የኔ ማሮች የኔ ውዶች አይ ላቭ ዩ ሶማች ዛሬ ስለቀራችሁ በጣም በጣም ቅር ብሎኛል በጣም እጅግ በጣም ነው ቅር ያለኝ እውነቴ ነው የምናገረው እና ግን ያው በዚህም በዛም ብዬ ደዋውዬ ስላወቅኩኝ ደስ ብሎኛል። እኔ ደግሞ ምን ኖ ነው ምን ነክቷቸው ነው ምንድን ነው ችግሩ ብዬ በጣም እግዚአብሔር በጣም ጨንቆ ነበረ። ያው አንዳንዴም ደክማል አንዳንዴም ሰው ሰው ግብዣ ሲደረግ ምናምን አይመችም፣ ቪዲዮ ለመስራት በዛ በዛ ምክንያት ነው የቀሩት እንጂ ምንም ነገር የለም። ሰላም ናቸው፣ ደህና ናቸው ተብያለሁ። እግዚአብሔር ይመስገን። ቤተሰብዬ፣ ደስ ብሎኛል። ግን በቃ ደስ ብሎኛልም ቅር ብሎኛልም ስላልመጡ፣ በጣም ነው የናፈቁኝ። እናንተ በቃ ሱስ እኮ ነው የሆኑብኝ። ሱስ ሱስ ታውቃላችሁ የቡና ሱስ እንዴ? የሆነ ኃይለኛ ሱስ ያለባችሁ ሰዎች በቃ እንደዛ ነው የሆኑብኝ። ሀይሚዬና ብሩኬ ማለት ነው። በጣም ደስ የሚሉ ጥንዶች ናቸው። ትላንትና እንግዲህ ፍቅርህን ለምን አገልጽላትም ብዬ ለሰራሁት ቪዲዮ ትላንትና ብዙዎቻችሁ ተናግራችኋል እኔ ይሄ ቅር ካላችሁ ይቅርታ ላለው ማለት ነው። ከዚህ በኋላም እንደዚህ ነገር ቃላትም አላመጣም። ያው የነሱ ሁኔታ ብዙዎቻችሁ ብላችሁኛል። የነሱ ሁኔታ በአፈቅድሻለሁ ብቻ ሳይሆን እንደዚሁም አብራቸው ስታያቸው አካሆናቸው ሁሉ ነገራቸው ፍቅረኛ እንደሆኑ በደንብ አድርጎ ያስታውቃል። ምንም በአፍ መነጋገር ምናምን አያስፈልግም ብላችኋል፣ አብዛኞቻችሁ። አዎ እኔም እንደዛ ነው ምለው። ፍቅራቸው ደስ የሚል ነው፣ የሚያስቀና ነው። እኔ ነግሬያቸዋለሁ ከዚህ በፊትም የልጅነት ገና ያ ሀፍላ ወጣት ሀፍላ እያለን ገና ማለት ነው እያለን በእነሱ እድሜ ላይ እያለን እንደዚህ አይነት የሚገርም ላይፍ ነው ያሳለፍ ነው ማለት ነው። ሀይሚዬና ብሩኬ አሁንም እግዚአብሔር ያዝልቅላቸው። ያው የቡሩኬ እናትም ሀይሚን ትወዳታለች። ይሄ ነገር ደግሞ በጣም ደስ ይላል። ሀይሚዬን ስለምትወዳት እኛም ደስ ብሎናል። ቡሩኬን የመሰለ ሸበላ ሀይሚዬና ሀይሚዬን የመሰለ ሸበላ ደግሞ አንድ ላይ ተጣምረው ፍቅረኛሞች ስለሆኑ እኛ ደስ ይለናል። ፍቅራቸውን ቢገልጹም ባይገልጹም አይዶንት ኬር እኛ ዋናው እነሱ የእነሱ ሁኔታቸው ያስታውቃል፣ እና ችግር የለውም ማለት ነው እና ውዶቼ ያው ድምጻቸውንም ባንሰማ የት እንዳሉ ያው ባናቅም ያው ስልክ ደውለን አረጋግጠናል። ያው ግብዣም ስለነበረባቸው ያው አንዳንድ ጊዜም ስለማይመች ነው ያልመጡት። በዛ በዛ ምክንያት ስለሆነ ነው ውዶቼ፣ እንጂ ምንም ነገር የለም። ሰላም ናቸው። በጣም በጣም ሰላም ናቸው። ደስተኞች ናቸው ብለው ነው የነገሩኝ። ተመስገን። ሁሌም ደስተኛ እንደሆነ የምንፈልገው ግን ልቤ ብታዩ ባር ባር ባር ባር ነው ያለው። የሆነ ነገር በቃ ይቀረብኝ የሆነ በቃ እናቱ ገበያ ወታ እናቱ ገበያ ወታ መጠብቆ ጀለም እንደዛ ነው የሆንኩት። ማርያምን እናቱ ወታ ገበያ መጠብቅ ሰው በቃ ወጣ ገባ ስትሳያቸው ስደውል ወደዚህ በቃ አቅኖጠንጠኝ ቤተሰብ እውነቴን ነው የምናገረው። እኔ እንጃ በቃ ስለመወዳቸው ነው መሰለኝ አላቅም። አይላቪ ሶማቻ የሚይኔ ፍቅር የኔ ስማርት ቡራዬም እንደዛው እና ውዶቼ ለማንኛውም በቃ ደናደሩልኝ ወዳችኋለሁ አክብራችኋለሁ የኢትዮጵያ ኔትወርክን በጣም ያስቸግራል ቤተሰብዬ ኔትወርክ ማርያምን ኔትወርክ ኮ አዛ እያደረገ ነው እኛ እንደም አጭር ስለምንለቅ እነሱ ደግሞ ረጅም ስለሆነ ኔትወርክ ም አንዴ አዛ ስለሚያደርጋቸው አንዳንዴም ላይለቁም ይችላሉ ገብቷቸዋል በዛም በዛም ነው ኔትወርክ በጣም ከባድ ነው ለማንኛውም ውዶች ይወዳችኋለሁ፣ አክብራችኋለሁ። ይሄ ቪዲዮ ከተመቻችሁ ላይክ ላይክ ላይክ አድርጉልኝ ላቪዩ ቻ